የመስከረም ሁለት 17 2018 ዓ ም ሰሞኑን እንግዲህ ዜናዎች ነው የምናስመጥ። በዛሬው ዕለት መስከረም አስራ ስድስት ዓ ም ጀምሮ እስካሁን እየተካሄደ የሚገኘውን አውዲ ውጊያ ነው። እናስጀምራቸው እ በአፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ በዛሬው ዕለት የተማረከ ንብረትን በዝርዝር ለማስታወቅ ያክል እንግዲህ ሞርተር ስድስት ሞርተር ስድስት ዲሽቃ አስራ አራት ብሬን ስናይፐር ክላሽ 438፣ የተደመሰሰ የመከላከያ ሰራዊት አባል 471፣ የተማረከ 175፣ ተተኳሽ 52600፣ ወታደራዊ ሬዲዮ 9፣ ኤፍ1 ቦምብ 148፣ ቁስለኛ 126፣ የሞርተር ቅንቡላ 37፣ አንድ ሲኖ ትራክ ሙሉ ወታደራዊ ቁሳቁስና ሬሽን፣ 15 ፓትሮልና አምቡላንስ፣ 2 ኦራል በዘመቻ አደም አሊ አባ ናደው በአምስተኛው ኮሮች እና በዕዙ ልዩ ዘመቻ ነጻ የወጡ ቦታዎች ደግሞ በሰሜን ወሎ ዞን ግዳን ወረዳ ዋና መቀመጫ የሆነችው ሙጃ ከተማን ጨምሮ ሙሉ ለሙሉ ወረዳው በፋኖ ቁጥጥር ስር ገብቷል። በሰሜን ወሎ ዞን ጋዞ ወረዳ መቀመጫ የሆነችው አስታይሽን ጨምሮ ወረዳው ሙሉ በሙሉ በፋኖ ቁጥጥር ስር መግባቱን ነው የመረጃ ምንጮቻችን እየገለጹ የሚገኙ። ሰሜን ወሎ ዞን ራስ አንጎት ወረዳ መቀመጫ የሆነችውን አሁን ተገኝ ከተማን ጨምሮ ሙሉ በሙሉ ፋኖ ቁጥጥር ስር ነው የሚገኘው። የሰሜን ወሎ ዞን ላስታ ወረዳ ብልባለ ከተማን ጨምሮ በሹምሽሃ ቀበሌ ውጭ በፋኖ ቁጥጥር ስር ገብቷል። ሰሜን ወሎ ዞን ጉባላፍቶ ወረዳ ከወልዲያ ከተማ ውጭ ያለው ሙሉ በሙሉ በፋኖ ቁጥጥር ስር መግባቱን ነው እየገለጹ ጨምሮ ሙሉ መግባቱን ነው እየገለጹ ያለው ከፍላቂትና እና ገረገራ ከተማ ውጭ ያለው ሙሉ በሙሉ በፋኖ ቁጥጥር ስር ውሏል። ፍላቂት ገረገራ ከተማ ላይ ትንቅንቅ እየተደረገ ነው የሚገኘው ደቡብ ወሎ ዞን አምባሰል ወረዳ ዋና መቀመጫ የሆነችው ታሪካዊቷ ውጫሌ ከተማ በፋኖ ቁጥጥር ስር ገብታለች። በደቡብ ወሎ ዞን እንዲሁም ኩታበር፣ ቦሩ ስላሴ፣ ጉቡፍቶ፣ ክሬብ፣ ደብረ ዘይት፣ አማራ ሳይንስ፣ ቤንሳ፣ ጓሜ በቁጥጥር ስር የገቡ ሲሆን ሌሎች ከተማዎች ላይ ከፍተኛ ትንቅንቅ እየተደረገ ነው። መከነሰላም እንዲሁ ቦሩ ስላሴ አካባቢ

ደቂቃዎች በፊት በወልዲያ ሻ ማህመድ ሁሴን አሊ አሙዲን ስታዲየም ውስጥ ከሚገኙት አገዛዝ ወታደሮች መካከል አንዱ መስመራዊ አዋጊ መረሻ ነው የሚል መረጃ ምንጮቻችን የገለጹ። አዋጊው አማራ ተወላጅ ሲሆን ትናንት በአላጅዲና በአፍኬር የተካሄደውን ውጊያ ሲመራ እንደነበረ ነው መረጃ ምንጮቻችን የገለጹ። የሚገኙት ዛሬ መስከረም 16 ዓመተ ምህረት በበላይ አመራሮች ደረቅጃ ድርቅ ብቻ ተወስዱበታል አልሲሎ ወታደራዊ ምንጮች ገልጸዋል። ይህንን ተከትሎ ከዚህ ውስጥ የሚገኙ ሌሎች አማራ ተወላጅ ወታደሮች አፈሙዝ አዙረው ከባድ የእርስ በእርስ ውጊያ እየተደረገ እንደሚገኝ ነው መረጃ ምንጮቻችን የገለጹት። በተመሳሳይ ቃዎች ላይ ከባድ ውጊያ፣ በተመሳሳይ በዩኒቨርስቲ ቅጥር ግቢ ዙሪያ ከባድ የጨበጣ ውጊያ እየተካሄደ እንደሚገኝ ነው መረጃ ምንጮቻችን የገለጹት። በተጨማሪም መሀል መቻሬ ጎላ መቻሬ ሮሃ ሚዲያ እና ሌሎች ከተማ አንድ ኪሎ ሜትር በማይሟላ ርቀት የሚገኙ መንደሮች ላይ ከአሁን ሰዓት ጀምሮ ከባድ መሆኑ ተሰምቷል። ይህንን ተከትሎ የሰሞኑን የምስራቅ አማራ አባባ አደረጃጀት የምስራቅ አማራ ዝን ከፍተኛ ድል ቀጥታ ይሆናል መልክቱ እንደሚከተለው እናቀርባለን። የፋሽስቶ ሬዚግና ጀንበር እየጠለቀች ነው

አሊ ከፍተኛ ትንቅንቅ እየተደረገ ነው። የሁለት ዓመት ትግል ጉዟችን በተለይም የአፋብሃ ድርጅት ላይ የትግል መስመራችን ምን ያህል ውጤታማ እንደሆነ ያሳየ ነው። በዘመቻ አርበኛ አደም አሊ እየተመዘገቡ ያሉ ወታደራዊ ድሎች ትርጉማቸው ዘርፈ ብዙ ነው። ከብዙዎች በጥቂቱ ነው። ይህ ውጊያ

አቅም የአማራ ፋኖ ትግል ደጋፊዎች በተለይ ምግብ ቤቻችን አባባሪ ገንዘብ እያላችሁበት መድረክ የሉና ትግል አካል የሆናችሁ መደረሳችን ግልና ነጻነት ያደረገ ትግላችን በጽናት እንዲደግፉ የትግል ጥሬን አቀርባለሁ ይላል። በዚ አጋጣሚ ለመላው ኦርቶዶክስ ነተከታችን ባለብርሃን መስቀሉ በሰላም አደራችሁ የሚል መልዕክት አስተላልፏል። ይህንን ተከትሎም እንግዲህ በስተጎድን የአማራ ፋኖ የተለያዩ ትችቶችን እያስተናገረ ይገኛል። እንግዲህ በሰሞኑን በወልዲያ ከተማ ከፍተኛ ትንቅንቅና ከፍተኛ ዓለምን እና አፍሪካን ያነጋገረ ከፍተኛ የድል መቀዳጀት ቢኖርም፣ በጎድን ደግሞ የእርስ በርስ የመጠፋፋት ትንሽ ችግር እንዲያለ ነው። ጎንደር አካባቢ በተለገድና ደረጀ በላይ እና በአፋብሃ እና በአፋሪ አደረጃጀት መካከል ያለውን ቅራኔ ተከትሎ በእርስ በርስ የመጠፋፋት ሂደት ላይ እንዲያሉ ና ከፍተኛ የህዝብ ትችት እየደረሰባቸው እንደሚገኝ ነው የመረጃ ምንጫችን አክለው የገለጹት። የጥፋት አካባቢ እንግዲህ እንዲቆም ማህበረሰባችን የተለያየ አስተያየት እየሰጠ ይገኛል።